የደቡብ አፍሪካ ካቶሊክ የሕፃናት ሆስፒታል ዘጠናኛ ዓመቱን አከበረ። በደቡብ አፍሪካ የሚገኘው የፓሎቲን ሚስዮናውያን እህቶች ዓለም አቀፍ ጉባኤ አባላት በኬፕ ታውን በሚገኘው የቅዱስ ዮሴፍ መካከለኛ የሕፃናት ሕክምና ሆስፒታል ዘጠና ዓመታትን ያስቆጠረ ሲሆን በሆስፒታሉ ለረጅም ዓመታት የሰሩ ሲስተሮችና ሰራተኞች የአገልግሎት ዘመን ልባዊ ትዝታቸውን አካፍለዋል። ለሀያ ዓመታት የሆስፒታል አገልግሎት ላይ የቆዩት ሲስተር ማርጋሬት በዚያን የተለያዩ ሰዎች ሆስፒታሉን ሲያግዙ አስታውሳለሁ። በዚህ የህጻናት ሆስፒታል ውስጥ የሚደረጉ እርዳታዎችና ህጻናቱ ብቻችንን እንዳልሆንም በማስታወስ ከኛ ጋር የቆሙ ሰዎች ቤተሰቦችና ማህበረሰቦች መኖራቸውን የሚያረጋግጡ ነበሩ በማለት ተናግረዋል። አክለውም መስጠት የእምነት ተግባር ነው። በዚያን ጊዜ ሆስፒታሉን በብዙ ነገር የለገሱት ሰዎች ስፍር ቁጥር የሌላቸው ልጆች ህይወት ታድገዋል። ደግነት ዘላቂ ተጽዕኖ አለው በማለት ተናግረው ለበጎ አድራጊዎቹ ምስጋናቸውን ገልጸዋል። እንደ አውሮፓውያን አቆጣጠር ከ1997 እስከ 2013 በተቋሙ ውስጥ ያገለገሉት ሲስተር ኤልዛቤት በእነዚያ ጊዜያት ያላቸውን አገልግሎት የሚገልጽ ፍቅርና ቁርጠኝነትን ያስታወሱ ሲሆን ወደ ቤት መሄድ የማይችሉ ደካማ የሆኑትን ልጆች በመንከባከብ በዚህ ክፍል ውስጥ ብዙ አመታትን አሳልፊያለሁ። እያንዳንዱ ልጅ ታሪክ ነበረው። አንዳንዶቹ ከቀዶ ሕክምና እያገገሙ ነበር፣ ሌሎቹ ደግሞ ከከባድ ሕክምና በኋላ ማገገም ያስፈልጋቸው ነበር በማለት ተናግረዋል። ጉባኤው አባላትም ሁሉም ልጆች ፍቅር፣ ትዕግስት እና የፈውስ ቦታ ያስፈልጋቸዋል፣ በቅዱስ ዮሴፍ ውስጥ ያለው እንክብካቤ ሁል ጊዜ ከህክምና በላይ ነው በማለት መልእክታቸውን አስተላልፈዋል።